አሟል የተባለው ልጅ እንግዲህ በሶስተኛው ቀን ያው ከኤርሜላ ጋር ጥርስ በጥርስ ሆኖ መቷል። ወይዘሪት ኤርሜላም እንግዲህ ያው ቦታ ጀራ ይህ ሊድ ና መስቀልን እዛው እናሳልፍ ከቤተሰቦቼ ጋርም ላስተዋውቅ የሚል ነበር። አብርሽም እንግዲህ ጥርስ በጥርስ በመሆን ደስተኛ ሆኖ ነበረ ጥያቄዋን የተቀበለው። እኔ ግን ሄርሜላ የአንድ መልእክት ላንቺ ማስተላለፈው ማስተላልፈው በእናትሽ በዛውም ማለት ነው በዛውም የኔ ቆንጆ ጋሽዬ ጋሽ ማገል ሌላኪ ሙች አብርሽ ላንች ነው የሚገባሽ ለሮታ የሚገባት ልጅ አይደለም። እና በዛውም ሽማግሌ ጋሽዬ ጋላኪና ማለት ነው ተንበርክ ከሽከቻልሽም ቀለበት አድርጊለት። በቃ ሞቼ እገኛለሁ ከአንተ ውጭ ጥያ አልሄድም እያልሽ አይደል ክንፍ ብለሽ። ስለዛ በዛውም ሽማግሌ ጋሽዬ ጋላኪና በዛውም አግቢም። በውስጥ ደግሞ በርቺ ኤርሜላዬ፣ ጠንክሪ፣ እጅ አትስጪ አይዞሽ፣ የሚሉሽ ልክ እንደናንተ አይነቶች ናቸው። ይሄ ለትዳር ክብር የሌላቸው ትዳር ምን እንደሆነ ያልገባቸው ትልልቅ ሶች ናቸውም ስትሰምቻለሁ በብዛት ከእኔ እድሜ በላለጡት ልልቅ ሰዎች ናቸው። ለማብለሽ ነው አንገትሽን የምትደፊው፣ ሄረሜላዬ አይዞሽ ቀና በይ ምናምን የሚሉሽ ያሉሽም የሚሉሽም እንደናንተ አይነት ናቸው። የትዳር ትርጉም ያልገባቸው ትዳር ማለት ምን እንደሆነ ያልገባቸው ናቸው ግፊ ግፊ የሚሉሽ። የሚያዋጣሽም ከሆነ በዛውም ያው ቡታጀራ ስቴጂ ጋሽዬ ጋ። አሁን ጊዜው ተገለባብጧልን። ወንዱ መላክት ትቶ እኮ ሴቷ መላክ ጀምራለች። ስለዛ ከቻርሽ ጋሽዬ ጋ እንደውም እዛው ሽማግሌ ቤተሰቦችን እንዳስተዋወቅሽው እግር መንገድሽን ደግሞ እዛው ሽማግሌ ላኪና አብርሽ ያግባሽ። ሩታማ ተገላገለች። ሲጀመርም አብርሽ ለሩታ ይሆናት? ምክንያቱም ሩታ ራሷን የጠበቀች ከንግግሯ ጀምሮ ትዳር ምን እንደሆነ የገባት ልጅ ናት። ጥፋትም ቢኖርባት በዚህ ልክ እንዳብርሽ መስመር የሳተችና የትዳርን ምንነት ያላወቀች ልጅ አይደለች ምሮታ። ስለዛ አብርሽ ሲጀምር አጠቃሉ ላንቺ ነው የሚገባሽ። ሲቀጥል ደግሞ በአጥሚትሽም ያው እንደዳነ እየነገርሽን ነው ማስረጃው ያው አጃ በዛው ማስታወቂያ ነው እየሰራች ያለችው። እና አጃ እንግዲህ አጃ ሰርታለት ሙቅ ቦታ ተቀያየሩ እንዴ ከሩታ ጋር አብርሽና ሩታ አጃ ሙቅ ለአብሪ ሰርታለት። እንግዲህ ያው በሱ ጠንከር ብሎ ዛሬ ጥርስ በጥርስ ሆኖ እንደመጣ ነው ስታወራ የነበረው። ምናልባት እኮ እናንተ ይሄኔ ቡታ ጀራት ሆናላችሁ። ይሄኔ የቆየ ቪዲዮ አዘጋጅታችሁ አስቀምጣችሁ እኛ ኦዲየንሶችን ምስኪኖች አይደለን? ተጫወቱብን። ድራማችሁን እየሰራችሁ ጢባ ጢቤ ትጫወት እንበና እኛ እኛም እናንተን ከማየት ወደኋላ ኋላ አንልም። እናንተም እኛን ከማታለልና እኛ ላይ ድራማችሁን ከመስራት ወደኋላ አትሉም። እውነት አሁን አብርሽ አዲስ አበባ ሆኑ ነው አለን? ሁሉም ጓደኞቹ ሄደ ሄደው እሱ አዲስ አበባ ብቻውን በመስቀል በትዳሩ መፍታት የተነሳ ተሰምቶት ሁለት ቀን አልጋ ልብስ ለበሰ። አንድ ቀን ሻሽ አስሮ ሶፋ ላይ ቁጭ አለ። ታመም አይደል በዛ ምክንያት አልሄደም ብለሽ ልታወሩ ነው። መቼም የቆየ ቪዲዮ ተቀርጾ ምን ተብሎ ተዘጋጅቶ የተቀመጠ ኤዲት ታደረጉ ና እኛን መቼም ቅመሞች አንዴ ፈርዶብና ጢባ ጢቤት ይጫወቱብን አላቸው። አደነም ለማንኛውም ሄደም አልሄደም በሶስተኛ ቀን በአንቺ አጥሜትም ስለተሻለው ጥሩ ነው። መጀመሪያም አላመመው አብርሽ አላመመው። ደግሞም በዚህ ንቅ ጥርስ በጥርስ ሆነ የመጣ ልጅ። ሲጀመረም ማ ሲያስመስል ነው አብርሽ? ሲቀጥል ደግሞ ሩታ ተያለች ትንሽ ጊዜ ነው፣ ወልዳ ትምጣ። ሚዲያውም በአንድ እግር ነው የምታሽከረክረው የእኛ ጀግና ማለት ነው። ምክንያቱም አይደለም እንደዚህ አይነቱም ብዙ ነገር ያሳለፈች ልጅ ና ደግሞ እመኑኝ እውነት ቅመሞች ዬ ሩታ ጥሩ ቦታ ጥሩ ነገር እንደሚያጋጥማት ነው ከፊቷ። የእውነቴን ነው ላችሁ፣ ምክንያቱም በጣም የተገፋች ልጅ ናት። ከመጀመሪያው ነው በቃ እንጂ አብርሽን አፍቅራ ከመጣች ጀምሮች ልጅ ሩታ የተጎዳች የተገፋች ብዙ የተባለች በቤተሰብም በሴቶች ሴቶች ሆነው ራሱ ማለት ነው የፍቅር ምንነትን ያልገባቸው ሁሉ ብዙ ውርጅብኝ የወረዱባት ልጅ ናት። እና እንዴት ወንድ ልጅን አፍቅራ ቤተሰብን ገፍታ የቤተሰብን ባኗ ድረስ የሚሉ አሉና፣ ያንን ሁሉ ችላ ተሸክማ እዚህ ደረጃ የደረሰች ልጅ ናት ሩታ ማለት ስለዛ ይሄንንም ጊዜ አልፋ ሩታ የእውነት ታሪክ ሆነ ጊዜ የሚያልፍና ትመጣለች አይቀርም ሚዲያውንም እኮ አብርሽንም በደንብ ደምቆ እንደዚህ እንዲወጣ አደረገችው እኮ የማይካድ ነገር ነው ሩታ ናት አብርሽን ከሚዲያው እንደ ጨረቃ ደምቆ እንዲወጣ አደረገችው ምሩታ ናት ይሄ ምንም አይደበቅ ነገር ነው። ስለዚ አሁን ምሩታ ሚዲያው እንዴት በአንድ እግር ማቆም እንዳለባት የምታ ናት። አሁንም የያዛት ነገር ይዟት ነው ና ለማንኛውም የሩታ ነገር ሲነሳ የሆነት እኔ በጣም ነው ውስጥ የሚያመኝ ለምን እንደሆን አላቅም። ና ለማንኛውም ይመቻችሁ። አብረሽ ና ሄርሜላ፣ ሁለታችሁ እንደም ሳያችሁ በደንብ እንትን ያላችሁ ይመስለኛል የተዋወቃችሁ ይመስለኛል። ስለዚ አብሪሽ ናንች ነው የሚገባሽ ከቻርሻው ደጋግሚ ያለው ጋሽ እየጋሽ ማገዴ ላኪና አብርሽን እንጣልው፣ ሺ ውዴ ሩታማ ተገላገለች እኮ ሩታ ካብርሽ። ኧረ ትናንት አሞኛል ብሎ ዛሬ ጥርስ በጥርስ ለምን ሳቀ እያልኩ አይደለም፣ ቤተሰቦች ግን እያስመሰለ እንደሆነ ስለሚገባኝ ነው። የእውነቴን ነው የምላችሁ። ነዛ ነው የሚያናደኝ።